ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የዕለተ ሮብ ህዳር ሶስት የናሁ ስፖርት ምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነኝ፣ አብራችሁን ቆዩ። ቀዳሚ ወዳደረግ ነው የሀገር ውስጥ ስፖርታዊ ዜናችን ስናልፍ ዓለም አቀፍ የአስር ኪሎ ሜትር የጎዳና ላይ ሩጫ ለመጀመሪያ ጊዜ በኢትዮጵያ ሊካሄድ እንደሆነ ተገለጸ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ አሰራርን በተከተለ ሁኔታ በርካታ አትሌቶች የሚሳተፉበት የ10 ኪሎ ሜትር የጎዳና ላይ ሩጫ ሊካሄድ እንደሆነ ነው የተገለጸው። ህዳር 21 2018 ዓ ም በቢሾፍቱ ላይ በሚካሄደው 10 ኪሎ ሜትር የጎዳና ላይ ሩጫ ተሳትፈው አሸናፊ ለሚሆኑ አትሌቶች የገንዘብ ሽልማት የሚበረከትላቸው ሲሆን በዚህም መሰረት አንደኛ ለሚወጡት በወንድና በሴት በሁለቱም ጾታዎች ግማሽ ሚሊየን ብር፣ ሁለተኛ ለሚወጡት ሩም ሚሊየን ብር፣ ሶስተኛ ለሚወጡት ደግሞ መቶ ሺህ ብር ይበረከትላቸዋል ተብሏል። በተጨማሪም አራተኛና አምስተኛ ለሚወጡት ደግሞ እንደየደረጃቸው የገንዘብ ሽልማት እንደሚበረከትላቸው ነው አዘጋጆች የገለጹት። በውድድሩ አርባ የዓለም አትሌቲክስ ስልጠና የወሰዱ ዳኞች፣ አምስት ቴክኒክ ባለሙያዎች አምስት የውድድር አመራሮችና አንድ የውድድር ዳይሬክተር የሚኖር ሲሆን አጠቃላይ ዓለም አቀፍ አሰራርን ተከትሎ ውድድሩ እንደሚካሄድና ዓለም አቀፍ የጸረ ዶፒንግ ቡድን ለአሸናፊ አትሌቶችም ምርመራ ያደርጋልም ተብሏል። ውድድሩን አስመልክቶ በዛሬው ዕለት በተሰጠው ጋዜጣዊ መግለጫም የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ ከተማው ለአትሌቲክስ ምቹ መሆኗን ያነሱ ሲሆን የስፖርት ቱሪዝምን በከተማዋ ለማስፋፋት እንደሚሰራ በማንሳት አስተዳደሩ ለውድድሩ ቅድመ ዝግጅት አስፈላጊው ስራ በማጠናቀቅም ላይ ይገኛል ብለዋል። ወደ ቀጣዩ የሀገር ውስጥ ስፖርት የዜናችን ስናልፍ አትሌት ቢኒያም መሀሪና አትሌት ብርቅ ሀየሎም የዓለም አትሌቲክስ በሚያዘጋጀው የዓለም ከ20 አመት በታች ምርጥ አትሌቶችን ለማዘርፍ ከመጨረሻ ሶስት እጩዎች ውስጥ ተካተቱ። አትሌት ቢኒያም ከ20 ዓመት በታች ባለው የእድሜ ክልል የ10,000 ሜትር እና የቤት ውስጥ 3,000 ሜትር ክብረ ወሰን ባለቤት ሲሆን በ5,000 ሜትር ርቀት አምስተኛው ፈጣን ሰዓት ባለቤትም ነው። በ25 የዓለም አትሌቲክስ ሻምፒዮና ደግሞ አምስተኛ ደረጃን በመያዝ እንዳጠናቀቀ ይታወቃል። አትሌት ብርቅ ያየለውን በበኩሏ የ3,000 ሜትር የዓለም ከ20 ዓመት በታች ባለ ክብረ ወሰን ስትሆን በ3,000 ሜትር በቤት ውስጥ ውድድር በዓለም ከ20 ዓመት በታች ፈጣን ሰዓት በማስመዝገብ አምስተኛ ደረጃ ላይ ትገኛለች። ኅዳር 21 በሞናኮ በሚካሄደው የሽልማት መርሃ ግብር ላይ አሸናፊው የሚታወቅ መሆኑን የዓለም አትሌቲክስ አሳውቋል። ተመልካቾቻችን፣ የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከአፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ ወዳደው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 ቀዳሚ ወዳደረግ ነው የባህር ማዶ ስፖርት የዜናችን ስናልፍ የናይጄሪያ የብሔራዊ ቡድን ተጫዋቾች በዛሬው ዕለት የነበራቸውን ልምምድ አድማ በማድረግ አለመስራታቸው ተገልጿል። የናይጄሪያ የብሔራዊ ቡድን ተጫዋቾች የተሻለ ጉርሻ ለተጫዋቾች መንግሥት ሊሰጥ ይገባል በማለት ለዓለም ዋንጫ ማጣሪያ ጨዋታ አስመልክቶ የሚያደርጉትን ልምምድ ማቋረጣቸውን ነው የተገለጸው ተቃውሞ በአሁኑ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ በሚሰጣቸው ክፍያም ከስምምነት አለመድረሳቸውን ተከትሎም እንደሆነ ተነግሯል። ተጫዋቾቹ በአንድ ጨዋታ ድል 30ሺህ ዶላር ጉርሻ እንዲሰጣቸው የጠየቁ ሲሆን የአገሪቱ እግር ኳስ ፌዴሬሽን በበኩሉ ከዚህ በፊት እንደተለመደው በጨዋታ 10ሺህ ዶላር እንደሚሰጥ ገልጿል። የእግር ኳስ ፌዴሬሽኑ ቡድኑ በመጀመሪያው ጨዋታ በጎል 30ሺህ ዶላር ጉርሻ፣ ለፍጻሜው ካለፉ በአንድ ጎል 50ሺህ ዶላር እንደሚሰጥም ጋል ገብቷል። ይሁን እንጂ የናይጄሪያ ተጫዋቾች ሌሎች ሀገራት ጥሩ ጉርሻ ማዘጋጀታቸውን በመግለጽ ውድቅ ማድረጋቸው ተዘግቧል። ናይጄሪያ በነገው እለት ወሳኝ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታዋን ከጋቦን ጋር የምታደርግ ይሆናል። የሰሜን ለንደኑ ክለብ አርሰናል የተጫዋቾች የበላይ መልማይ ለመቅጠር መቃረባቸው ተገለጸ። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በተጫዋቾች ምልመላ ላይ ትልቅ ስምና ዝና ያላቸውን ማውሪዚዮ ሚሼልን ወደ ኤሚሬትስ ለማምጣት መቃረባቸው እየተነገረ ይገኛል። በአሁኑ ሰዓት በናፖሊ የሚገኙት ማውሪዚዮ በሄላስ በቬሮና በኡድኒዜ በቦሎኛ ና በብሪሻም የሰሩ ሲሆን ሚችል በናፖል ቤት ስኬታማ ጊዜ ያሳለፉትን ማሪክ ሀምሺክ ና ቲቪቻን በኡድኒዜ እያሉ ደግሞ ሲላሊ ሙንታሪ ና ኦሳማ ጃንን በንስር አይና ናቸው ምንም ሳይታወቁ በማምጣት ወደ ኮከብነት መቀየር የቻሉ ታላቅ የስፖርት ሰው መሆናቸው ይነገርላቸዋል። ታዲያ ይህንን ያሰልጣኙ ውጤታማ የሆነ የምልመላ ጉዞ የተመለከቱት አንድሪያ ቤርታ አሁንም መልማዩን ለመቅጠር ስራ ላይ መሆናቸውና ሲያደርጉት የነበረው ውይይት ሊጠናቀቅ ከጫፍ መድረሱን ተሰምቷል። ሚቼልም በበኩላቸው ወደ አርሰናል መምጣት እንደሚፈልጉ ተናግረዋል። ብራዚል ኢንተርናሽናል ራፊኒያ ከጉዳት በማገገም ላይ እንደሚገኝ ተገለጸ። ለሶስት ተከታታይ ሳምንት ባጋጠመው የጡንቻ ጉዳት ተከትሎ ከሜዳ ርቆ የነበረው ተጫዋቹ በግሉ ልምምድ መስራት መጀመሩን አሰልጣኙ ሃንስ ፍሊክ ተናግረዋል። አሰልጣኙ እንደገለጹት ራፊኒያ በጥሩ ሁኔታ በግሉ ልምምዱን እየሰራ ይገኛል። በቅርቡ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን ያሉ ሲሆን የክለባችንን የሕክምና ባለሙያዎች ማመስገን ያስፈልጋልም ብለዋል አሰልጣኙ። ባርሴሎና ህዳል 22 ከአትሌቲኮ ቢልባዮ ጋር ለምናደርገው ጨዋታ በቶሎ ከጉዳቱ አገግሞ ወደ ሜዳ እንደሚመለስ አስባለሁ ያሉ ሲሆን አክለውም የሀገራት ጨዋታዎች መምጣታቸውም ለእኛ ጥሩ ነው። ተጫዋቾቻችን በጥሩ ሁኔታ አገግሞ ወደ ሜዳ እንዲመለሱ ሊያደርግልን ይችላል ሲሉ ሀሳባቸውን አጋርተዋል። ተመልካቾቻችን የህዳር 3 2018 የናሁ ስፖርት የምሽት ዜናዎቻችን የተመለከታችሁትን ይመስል ነበር። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነበርኩኝ። መልካም ምሽት።